ቀለበታችን ብቻ ብቻ አትሳደብም። ቀለበታችንን እንቀያየራለን። ያላችሁት እንወስደዋለን። የሐሳቤ አንተ ነው እኮ ይሻላል። ሚስቴን እኔ ኧረ ቆይ። አራተኛው ላይ ዳለው ማሳጅ አራተኛው ላይ እሺ፣ ቀጥል። ማሳጅ ለአንድ ወር መታ ሚስትክ ሚስቴን እና እኔን ማሳጅ ታደርገኛለች። ማነው? ቆይ፣ ሲጀመር እንዴት ነው የምታወራው? አወራር እንዴት ነው? አንተ ሚስትክ አንተ ሦስት መረጥክልኝ? ምን አንተ ታሸንፍ እኔ ታሸንፍ? የአንተ ሚስትክ መታ እኮ እኛ ማሳጅ ልታደርግ ትችላለች።

አይደለም ስማኝ፣ ይኸው ሚስትና በሀገር ለማለት ፈልጎ ነው። ስማኝ ስማኝ፣ አላርለ በመጀመሪያ ልክ አይደለም። ስታወራ ቅጣቱን ነው እንጂ የምታወራው፣ እንዲህ ቀቀጣችኋለሁ አይነት ወሬ አታውራ። ማንም የሚያውቀው ሲያልቅ ነው ታይም ግን በጣም እቃቱ የሚያስጠላው ዝመለሻ አሳቂ ንታይ አናግሪ ቅጣቱ የፌር አይደለም። ታይ ግድል ስድስተኛው ቅጣት ከሞት ያልተናነሰው ቅጣት፣ ስድስተኛው ከአንትና ካልሲ ማጠብ። የሱ ነው የሱ ነው እሱ ነው አንተ ሰባተኛ የመጨረሻው ቲክቶክ ቻናላችንን መወሳሰድ፣ ቀልድ ነው። ሁለት መቶ ሺህ ፎሎወር አለን። ተወስዳላችሁ። ኧረ እባክህ ይሄ ነዋ፣ ይሄ

ይጀምር ጋይስ ጋይስ ኳ እኔ እኔም ቤተሰቦቼ ማስፈቀድ አለብኝ፣ ልክ እንዳንተ ግላብ ምናምን የለም። ቤተሰብ እናወጣ ተሸናፊ ናቸው። ግላብ ምናምን የለም። እነሱ ጋር ግላብ እንደተሰጠና እንዳልሰጠ ማየት አለባቸው፣ ነው የሚጀምረው ለምን እናንተ ቤትም ሰጥተው ልንሸንፍ ስለሚያደርጉን፣ ሁላችሁም አንዳንድ ቁጥር ሰርት። አዎ ተሸንፈዋል ሁላችሁም።

ይሄ መጀመሪያ ጌም ነው። የመጀመሪያ ጌም ነው። ቤስት ኦፍ ስሪ ነው። የመጀመሪያ ጌም ነው።